ከህት ጋር ኩበት ኤክስፖርት ታደጉ ነበርበት ዘባ ምንድንነውበሬ ተራ ለኛ ሰፈር በሬ ላንበረት የሚባል ነው። በሬ ይሸጥ ነበር። ዛ ሶ ቤተሰብ ከማገልገልም አኳያ ነው። ሁለት ምግብና መጠጥ የሚሸጥ ነበረ። በሬ ተሸጦ ሲሄድ ከበሬ ተራ ጠቅላላ የተወሰነ ሰዎች ነው የምንለቅመው። ለቅመን ወደ ቤትን የምናመጣው ጠፈጥፋለን። አንድ ኩበት በብር ስምንት ነበር የሚሸጠው። አሁን ኩበት ጭራሽ ራሱ ነበር። አሁን አዛባም አያውቁም አንዳንድ ሰዎች አዛባና ኩበት። አሁን አንድ የሆነች ልጅ ቀረፃ ደብረ ብርሃን ሄደን፣ ስክሪፕት ተልኮላት ስክሪፕቱን ስታነበው እዛ ላይ አዛባ እየዛቀች ይላል እሷ እንግዲህ የሆነ ወይ የሆነ ወይ ምን ወይ ቸኮሌት መስሏታል፣ ወይ የሆነ ነገር መስሏታል መሰለኝ። ይቺ ብላ መጣች። የቦሌ ልጅ ነች። ስክሪፕት ሄድን ደብረ ብርሃን ሄድን። አሁን ልጅቷ እጇ በቃ ክሬም ነው የሚመስለው። በቃ ምንም እንትኑ ወስከንባ ተሸፍኗል። አዛባ ወስከንባ የማያውቅ ይኖራል። አሁን ወስከንባ ማለት በስፌት የሚሰራ ያረጁ የመሶብ ክዳኖች ሲባቢ፣ አዛባ ይሸፈናል። አሁን ዳይሬክተሩ ሬዲ አለ ሬዲ ተባለ። ከዛ አንሺው እንትኑ መጀመሪያ እና ከዛ ታወቂ ያለች ተባለች። እዛ ስለተከደነ ቢምቢ ያለው አልመሰራት፣ ስትከፍተው ማአት ቢምቢ ዋ ዋትስ ጎይንግ ጎን አለች። ተስማምተሻ የመጣችው ስክሪፕቱ ላይ አዛባ ነው የሚለው አለች። በት ብትል አልመጣም ነበር አለች። አንዲት ልጅ ኩበትም አዛባን በደንብ የምታቅ ሙያውን በደንብ የምትወድ ልጅ ደወል ምላት በእሷ ስፒከር ላይ አደረኩና ደወልኩላለሁ። ልጅቷ ስፒከር ላይ አድርጌ ያቺ ምን እንደምትላቃለሁ። ደህና ዋልሽ አለ ደህና ነሽ ሰላም ነሽ ያው አንድ ልጅ እንደዚህ አምጥተን አዛባ አልነካም አለች አልኳት። እና መገናኘት መጪና በዱላ ይዘሽ ደብረ ብርሃን ነይ ቀረጻ አለ። ግን አዛባ ይጠፈጠፋል ስላት ለምን አይበላም መጣ